እሱን ታያለሽ እዛ ብትሆይቱ ለታው ልሳፈርበት የነበረ ምን አጠራቅሜ የዘጠኝ ሺህ ድራም ያስኩል ልሄድ ፈረሰ ምናምን ሲሉኝ ሌላ ቦታ ወደዛ ወደኛ ገር ተገልቷል ተባለ። እሱን ልኬ መሬቱ ተገዛ። ከሶስት ወር በኋላ ሴትዬ አፍርሰዋለች ብለው ሽጠው ብር ወዴት እንደደረሰ እሱም ከሰረ እኔም አለ ይሁን ታዲያ የሁለት አመት ደሞዝ ከአንዱ ቀረ። በይ ዝም ብለሽ የሶስት አመት እንደ ቻንስ፣ የተረገመ ቻንስ። ማርያም ባልች፣ ባሁን ግን እግዚአብሔር ይመስገን ዋናው። ዝም ብለሽ ራስሽን ትልካሽውማ፣ እንደኔ ከኔ በላይ የሚያብድ የለም። አብድ ነበረ ግን እግዚአብሔር ይመስገን ነገሮችን እንትን ማለት ነውና አሁን ወንድምሽና እንደዚህ ባለው እዛ ኢትዮጵያ ውስጥ ላለ ሰው ብሩን እንዴት እንዳመጣ አያውቅም። አረብ ሀገር ምን አይነት ስራ ሰርተሽ እንደምታመጡ የሚያውቅ የለም። እመቤቴ አረ ብሎ በነፃ ያመጣው አለ። ስንት ነገር ተሰርቷል። እንደው እራሱ ፈረሰብኝ እንኳን ብለሽ ስታወሪያቸው ኖርማል አይደለም። ምንም የማይመስላቸው ሰው ሙቶ የለ። አዎ ሰው ሙቷል እንዴ! ከሰው ከመሬት በላይ ሰው በአምሳሉ ስላሴ የሰራው ሰው ፈርሶ የለ እንዴ! ግን ደግሞ ብዙዎቹ እንደውም ውይ ዘት ፈርሷል ትያለሽ ብለው የሚስቁም አሉ ነበሩ፣ በጊዜው ብሩም ዝም ብለሽ እንዳመጣሽ። ሌላው ታዩ፣ የዚህ የዱባይውስ ቀልድ ነው። ኮይት የምንሰራው 19 ሰዓት ተኩል ነበረ። አስቢው እንግዲህ 19 ሰዓት የሰው ልጅ መቆም ማለት ጽዳቱስ። ወይ አሁን በምን አነሳሁት ማርያምን። አረ ታዩ፣ ወሪያችንን እናወራ

ምናል ወንዶቹ እኮ አንተ ትናንት አምስት ምት ብ የለም። እኛ ለኔ የመጀመሪያ የገባ ነው። እናንተ እኮ የተኛችሁበት ሰው አልተኛበትም፣ ገና አዲስ እንደገባ የለውም። ማርያምን ነባ አይመስለኝም፣ አዲስ ነው አንጥፈውም ብለው እንደውም ስንመጣ እኛ ነን ያጸዳ ነው ሁሉ ወይ ወደ እንትን መቀየር ነው ስራ ካልሆነ ኢጃዛቤት ሁለት ሺህ ነው። ኢጃዛቤት ይሻላል ፓርቲሽን ስድስት ገባ። ውይ እንደው በወንዶቹ ላይ የምው ጭካና ወረደ። እነሱ እኮ እንዲሁም ከሴቶች የወንዶች ደመወዝ ትንሽ ነው። ማርያምን ምንድን ነው አሁን? እነሱ ምን ስለያዙ ነው የእነሱ አምስት የሚሆነው? እስኪ እንደው እግዚአብሔር አሁን እንደው ምን ይዘው ነው ወን ልጅ ማለት ነው አዲ ያለው በዛ ከተባለ ስራ ሁለት ሺህ ነው። እንደሱም ከስንት አንድ ነው እንጂ አንድ ሴቶች ደግሞ ሁለት መቶ ነው። ገና አሁን እኔ ተመላራኩኝ። እዛ ቤት ብዙ ሰው ስለማይጫን ነው እንጂ አራት መቶ ወይ አምስት መቶ እኔ አሁን የሪች ጋር ብመላለስ እንደው ሪች ጋር ደሞዝሽ ደህና ከሆነ አራት ያስከፍላሉ። አሁን ምሳሌ አንዲት ጓደኛዬ ሶስት ነው የሚከፈላት አራት ነበር የጃዛ ቤት የምትከፍለው። ዱባይ ግን የሰው እንዳይሰማው የልጅ ደግሞ ላይኩ ለምንድን ነው ያነሳችሁት? እስቲ ቆይ ቆይ እስኪ እሺ ምን አለ ቆይ ልጅቷ ቁጥር ሁለት ሳራ በለው። ልጅቱን እኮ ነው ጊዜው። አቡበከር ሌላ ስንት ነገር እንደማስብ ታውቃለህ። ለምን ለምን አሰብሽው? ያው እንደ ሁሉ ነው ማሬ። አንቺን እኮ ነው ያለው። ማርሻጭ ነበር ካላለኝ ወይ ያሳዝናል ይህ ሰውዬ ጽፎ ጽፎ ማይላብ እንትን ቱብ ጽፎ ጽፎ ማይላብኖትውም የውጭ ዜጋ ነው። እንግሊዘኛ የምታነብ ኑሮ አንብብለት ነበር ዋ ቆይ ቆይ፣ ሰውየውን አረ እናቴ ምን ምን ማርያም፣ እስኪ በዚህ ገብቼ ነው። አረ ምን ይወጣለታል? ማርያም፣ ቆንጆ አፍሪካ። ኢየሱስ ጌታ ነው። ይኸውልህ የስ ማይ ፍሬንድ ጉድ ዋን። አንድረድ ዋን አንድረድ። ኢየሱስ ጌታ ነው።

ልቲስ ደግሞ ስልክ መሰፍ ማለቷ ሰፍበል ቢመጣም እኮ አይረባም። ባይረባም እኔ እኮ ለሌላ ነገር ፈልጌ አይደለም። እውነት መቼም ነው፣ ለሌላ ነገር አይደለም። አንድ የሆነ ቢዝነስ አለኝ፣ የእሱን ቼክ እንድታረግ ነው። አዎ ለእሱ ነው። ዱስ ይሄን ዱስ ስድብ ግን አጣራ ምንድነው? የኔን ስጩ ይችላል። ሳራ ጠይላካ የኔን ስጩ ብሎ ነው የእርሱን ቁጥር የሰጠኝ። አየሽ፣ የኔን ቁጥር ስጩ፣ ጻፈው። ያንተን ያዝያዝ አድር። አንቺ ደግሞ ምንድን ነው ያብዱን? ሰላም ምን

ማንን እሷ ምን? አንቺ ቆንጆ ሰባኪ ነው፣ ፓስተር እሺ ነው። ጥቁር ስለሆነ አየሽ፣ ድሮ በዛን ጊዜ ጥቁሮች ይገደሉ ነበር፣ ተንቀው ማለት ነው። ነጮች ብቻ እንዲገዙ በዓለም ይደረግ ነበር። አሁን ጥቁሮችን አይስማ። አይ ላቭ ዩ ብላክ ፔፐር ማርያምን ብላክ እንደ ብላክ ፔፐር አይ ላቭ ዩ ሶ ማች ብላክ ፔፐር ብላክ

ሰላም ለሰላም ስጡልኝ ነው እንዴት ነው ሰላም እኔ እዚህ ቁጭ ብዬ ጉልት ሽንኩርት ሻጭ መሰልኩ እንዴ አረ ምን እንደምላ ግን የሆነ ነገር የሆነ ነገር ይለኛል አረ ሽንኩርት ወጣ አይደል እንጀራለን አሁን ለሊት ነው አሁን እኮ ነው እራት የሚበላው አስተማሪት ልጅ ቤት እና ልጅ ቤታውን አሁን እኮ ነው እራት የምንበላው

ት ያለበሸኝ እንጂ አራፌ ወጥግራኝ ወርደን ሰባ ሰባት አርባ ሦስት ሰባ አንድ ሰባ አራት ነው። ከሰባ አይወጣም፣ ልጁ እንደዚያ መሰለኝ። አረ፣ ሄዱት በቃ። ባይዘ ይሆናል አለ በቃ ለማን አሁን? እነሱ ሱቅ ልሂደዋል ምን ሊገዙ ነው የሚሄዱት ግን? ሱቅ እሺ፣ ማርያምን አይዘጋም እንዴ ሱቁ? ወተት የሆነ ነገር ሊገዙ ይሆናል። ምን ሆነሽ ነው አንቺ እንዴ? መብላት አለባቸው። ሰረ የሚሰሩ እንዴ የሚሰራ ሰው እኮ ልሽ። እኛም እኮ እንደነሱ አሁን ሩዝ በስጋ ነው ይበሉት። አንድ ጠባ የሰጣቸውበህዱበት በዱት ማይ ፍሬንድ ጊቭ ነምበር ጊቭ ነምበር ፕሊስ ውሽ ይህ ሰውዬ እንደው ዲክም ማረገኛ አዛኝቷል። ፓስተር እንተ ምን ወይ ለካ አረብኛ አይችልም። ማይ ካንትሪ አፍሪካን ኬንያ፣ ናይጄሪያ የናይጄሪያ ፓስተር ነው። በቀደምኛ የሰራንበት ናይጄሪያ ነው። ሰራ ዋሳብ ይሰራልሻል፣ እና ባይሰራ ምን አገባል? ዋሳብ ይሰራን ሴፍ አርጊው፣ እና ባይሰራስ ምን አገባል? ቴሌግራም ዋሳብ ግቢ። ብዙዎቹ እኮ እንትን ቴሌግራም አይጠቀሙም። እንኳን አልሰራም ማርያም ልጁ ውሸታም እኮ ነው። በባለፈው አንዱ ነው ልጅ ቁጥር ልስታችሁ አለ እንትን ለንደን ነው ያለ ቁጥር ሰጣ። ቁጥሩ ግን የማይሰራ ቁጥር ነው። አሳስቶ ኮዱ ምናምን ሰጥቷል፣ ግን መሀል ላይ ያለውን ቁጥር አሳስቶ ሰጠ። ያው ይሰራል ይሰራል አይደለም

ሽንኩርት ብትበቀፍቀው ምን ብትለው፣ ቱርክ አስለጥፋለው ነበር እንደው ነው ማኝ ይቻላል አይደል? ግማሽ ማስለጠፍ ብሩም ይቀንስላታል። እኔ የምፈራው ነገር ቢኖር እሱ ነው። እሱን እፈራለሁ። በይ አንደኛ ታቦስ ሲወጣ ከፊት መቆም እፈራለሁ። በይ ሁለት። በይ ደግሞ አንደኛው በጣም ምፈራው ነገር ምንድን ነው እንት የሥላሴን እንትነት መርምሮ መጠየቅ እሱን እንፈራለን። ሰዎች ክርስቲያኑ ነው እያለ ግን የሆነ መንበር ውስጥ እንግባ የማለት ያክል እኮ ነው የሚመረምሩት። ፍጹም ዓለም ተጀምራ እስከሚጨረስ ድረስ ዓለም መርምሮ ያልዘለቀው የሥላሴን ጥበብ ነው ያልደረሰበት እግዚአብሔርን ሰው ግን መናፈቁ እንዲ ነበር አብዱ አውቀክ ነው ይሄን ካለ ይውልና እ ጎደረውቀ የ사람 አሁን እንዴ እንዴ ታሪ ወቀንልትና አይሰራም ቁጥሩ ፈታ እንሽኮ ኦይርበኝና